ዛሬም ታዲያ ክርስቲያን በመሆናቸው ብቻ ተመርጠው አርሲ ላይ እየተገደሉ እየተሰቃዩ እየታረዱ ይገኛሉ። አመንታ ኮ ኦሮሙማ ሮሙማ ኮቱና ጫላ ከንጀተኒ መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ጌታችን የተሰቀሉ መጋቢት 27 ሆኖ ሳለ ለምንድነው ጥቅምት 27 የምናከብረው? እንዲሁም አቡነ ገብረ መንፈስ ቅዱስ ያረፉት መጋቢት 5 ሆኖ ሳለ ለምንድነው ጥቅምት 5 የምናከብረው? እንዲሁም የጌታችን ቅዱስ ዕፀ መስቀል መጋቢት 10 ሆኖ ሳለ በዓሉ ለምንድነው መስከረም 17 የምናከብረው? ለሚሉ ጥያቄዎች መልስ እንመልሳለን። ነገ ጥቅምት 27 የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ በዓል ነው። ዓመታዊ ባሉ እንኳን ያደረሳችሁ ሁላችሁም መድኃኔዓለም ክርስቶስ እያላችሁ በኮሜንት ጻፉልኝ ዘንድ ደሞ ሼር እያደረጋችሁ ደምቷ ጌታችን መድኃኒዓለም ክርስቶስ ለኛ ሲል በፈጸመው የማዳን ስራ ክፉዎች አይሁድ ከምሽት ሦስት ሰዓት ጌጤ ሴማኒ ውስጥ ያዙት። ሙሉ ሌሊት ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አስሮ ሲደበድቡት አድረዋል። ዝም ቢላቸው ዓይኑን ሸፍነው በጥፊ መቱት። ምራቃቸውን ተፉበት፣ ዘበቱበት፣ ራሱንም በዘንግ መቱት። እርሶ ግን ሁሉን ታገሰ። በጧትም ከገዥው ጲላጦስ ዘንድ ሞት እንዲፈረድበት አቀረቡት። በሰለስት ወይም በሶስት ሰዓት አካል ውስጥ ያልከ ድረስ እየተዘባበቱ 6666 ጊዜ ገረፉት። ከሊጦስ ጥሮስ አደባባይ ላይ የእርጥብ መስቀል ተሸክሞ ወደ ቀራኒ ወሰዱት። ስድስት ሰዓት ላይ በረጅም ብረቶች አምስት ቦታ ላይ ቸንክረው ሰቀሉት። ሰባት ታላላቅ ተምራት በምድርና በሰማይ ላይ ታዩ። ዓለም በጨለማ ሳለሽ ጌታ በመስቀል ላይ ሰባት ቃላትን ተናገረ። ከቀኑ ዘጠኝ ሰዓት አካባቢ በባህሪ ስልጣኑ ቅድስት ነፍሱን ከስጋው ለየ። በዚያችም ሰዓት ወደ ሲኦል ወርዶ የታሰሩት ሁሉ ፈታ። 11 ሰዓት ላይም ደጉ ዮሴፍና እና ኒቆዲሞስ ከታላቅ ክብርና አዘንጋራ በአዲስ መቃብር ላይ ቀበሩት። በዚያች ቀን ድንግል ማርያም ልቧ በአዘን ተቃጠለ። ወዳጁ ቅዱስ ዮሐንስ ፍጹም ለቅሶን አለቀሰ። ቅዱሳት አነስተን በዋይታ ዋሉ። እንዲያድርጉ ዋጋ ከፍሎ እኛን ከሰይጣን ባርነት ነጻ ወጣን። ፈጣሪያችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ቢሆንም በዓሉ ወደ ጥቅምት እንዲመጣ ያደረጉት አበው ሊቃውንት ናቸው። ምክንያቱም ብዙ ጊዜ መጋቢት 27 የሚውሎ አብይ ጾም ውስጥ በመሆኑና የንቅስ በዓላት በአብይ ጾም ላይ ስለማይፈቀዱ ነው። ምንም እንኳን በቅርብ ጊዜ በአብይ ጾም የሚያነክሱ አንዳንድ አንድ አብያተ ክርስቲያናት አጥቢያዎች ቢኖሩም አባቶቻችን ግን እንዲያለውን ስርአት አላቆዩልንም። ከበሮ የሰብጀቦ ዝማሬ በወቅቱ የተፈቀደ አይደለም። ምክንያቱም የጌታችንን ማመከራ እያሰብን ምናሳልፍበት ምን ጾምበት ወቅት እንጂ በዓልን የምናነክስበት ጊዜ አይደለም። ስለዚህ በሁለት መንገድ የመዳንንም በዓል እናከብራለን። መጋቢት 27 ስለኛ ብሎ መሰቀሉን፣ መቸንከሩን፣ መሞቱን፣ መገረፉን፣ መሰቃየቱን፣ መራቡን፣ መጠማቱን እያሰብን እያለቀስን በዋይታ በስግደት በጾም እናሳልፋለን። በስጋው ስለተቀበለው መከራ እያሰብን ግን ጥቅምት 27 ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀበለው መከራ አማካኝነት እኛን የአዳም ልጆችን ወደ ቀደመ ክብራችን ርስታችን ገነት እንደመለስን እያሰብን ከሴጣን ባርነት ዕዳ መውጣታችንን እያሰብን ጌታችን መድኃኒታችን ኢየሱስ ክርስቶስን እያከበርን በዝማሬ በእልልታ እናሳልፋለን። በዚህ ምክንያት የባለ ስቅለት ንክሱ ወደ ጥቅምታ 27 ሲመጣ የመጋቢት አምስት ያብ ነው ገብሮ መንፈስ ቅዱስ ንክሱ ወደ ጥቅምት አምስት የመጋቢት አስር መስቀል ወደ መስከረም 17 መቶ እንዲከበር ሆኗል። ጓለ ጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት ባል በሰላም አደረሳችሁ። ይቆያ ድንግል ማርያም ክርስቶስን ከወለደች በኋላ ካለ ወንድ ዘር ማለት ነው። ከወለደች በኋላ ከዮሴፍ ልጆችን ወልዳለች ብሎ የሚያስቡ ሰዎች ስም እንዳላቸው ታውቃላችሁ? እስኪ ከመናገሬ በፊት የምታውቁ ከሆነ ኮመንት ላይ ትንሽ ሰከንድ ልስጣችሁ። ከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት እነኝን ሰዎች ምን ይላቸዋል መሰላችሁ? ማርያም ይልና ጸረ ማርያም ጌታን ከወለደች በኋላ ከዮሴፍ ልጆችን ወለደች የሚሉ ሰዎች እንጢዲ ቁማሪያኖሶች ስድብ የሚመስል ሰው ያላቸው ይባላሉ ይለናል ከሳቴ ብርሃን። ዛሬ ምን አሉ መሰላችሁ? ስፔሻሊ ኢትዮጵያ ውስጥ ካላችሁ ሁለት ነገር ሳይገባችሁ አትሙቱ። ኢትዮጵያ ሀገር ሳትሆን ማንነት እንደሆነች እና ወላዲት አምላክ ሰው ብቻ እንዳልነበረች አሁን በዚህ ደግሞ ትበሳጫላችሁ፣ ብዙዎቻችሁ ሰው ብቻ እንዳልነበረች፣ ብችዝ ዳይሬክት ሰው አይደለችም፣ አይደለም፣ ግን መለኮትን የያዘችበትን እግዚአብሔር እሷን የለየበትን ማንነቷ ሳይገባችሁ አትሞቱ። አማርኛዬ ትክክል ላይሆን ይችላል፣ ግን ጀስት መመኝላችሁ ይሄንን ነው። ኢትዮጵያንና ወላዲት አምላክን ያልተረዳ ሰው ሞታ ያገኘው እዚህ ምድር ላይ ማለት ነው። ይሄ የምር እውነተኛ ምኞቴ ነው ለእናንተ። መልካም ቀን ይሁንላችሁ፣ መልካም ሳምንት ይሁንላችሁ፣ ለስራው፣ ለሰራተኛም፣ ለተማሪም፣ ለሁላችሁም ቀና ቀናውን የምሰምበት ቀና ቀና የምታዩበት ቀናው የሚገጥማችሁ መልካም የሚሆንላችሁ ሳምንት እንዲሆንላችሁ ሁኔታችሁ መኛለሁ። ሳነቢያ ስላገኘት ከማልፍ ብዬ ነው። መልካም ቀን። ሰላም ጤና ይስጥልኝ። ውድ ኢትዮጵያውያኖች። እኔ ባለሙሉ እምነት ባለቤት ሙስሊም ነኝ። አልሐምዱሊላህ ረብል አለሚን። በአርሲ ዞን ላይ እየተካሄደ ያለውን በወገኖቻችን ላይ ግድያና ጭፍጨፋ በጥብቅ እቃወማለሁኝ። በእንደዚሁም ተመሳሳይ ትናንትና ጎንደር ላይ ሙስሊም በመሆናቸው ብቻ ተመርጠው ሲገደሉ፣ ሲጨፈጨፉ ፋኖ ገደላቸው በማለት ነገሩን አድበስብሰው አልፈውታል። ዛሬም ታዲያ ክርስቲያን በመሆናቸው ብቻ ተመርጠው አርሲ ላይ እየተገደሉ እየተሰቃዩ እየታረዱ ይገኛሉ። አሁንም ታዲያ ሸኔ የገደላቸው ከማለት ወደ ኋላ ይ ይህንን ተግባር ማን ነው እያደረገ ያለው? መንግስትስ ምን እየሰራ ነው ያለው? ለነገሩ መንግስቱም እነሱ ናቸው ማን ይጠይቃቸዋልና። በእምነት ስር ተሸሽገው እንደዚህ አይነት ጸያፍ ተግባር የሚፈጽሙ ሰዎች ለህግ ሊቀርቡ ይገባል። እንዴት ሰው እንደ በግ ይታረዳል? በኢትዮጵያ፣ በሀገራችን ውስጥ ምንድን ነው እየተካሄደ ያለው? እምነት በሰላም መካሄድ የማይቻልበት ሀገር፣ ሰው ሲሞት እንኳን ሞተ ተብሎ የሚደሰቱበት አውሬ ያለበት ሀገር ምንድን ነው እየተካሄደ ያለ? ይህንን ነገር ሁላችንም ልናወግዝ ይገባል። ዛሬ ክርስቲያኖች ላይ እየተካሄደ ያለውን ነገር ሙስሊሞች አደረጉት ከመባል ወደ ኋላ አይለም። ምክንያቱም በእምነት ስር ተሸሸገው ብዙ ነገር እያደረጉ ያሉት እነማን እንደሆኑ በግልጽ የሚታወቅ ነገር ነው። መርሱን ለእናንተ ትቼላችኋለሁ። ግዴታ ስማችሁን ማብራራት አይጠበቅብንም። ነገር ግን ይሄ ነገር እስከ መቼ ነው ሀገራችን ላይ ሰላማችንን አተን የምንቀመጠው? ሀገር እንደ ሀገር የምትኖረው እኮ ህዝቦቿ ሰላም ወጥተው ሰላም ሲገቡ ነው። ነገር ግን እንደ በግ ሰው እየታረደ እንዴት ነው በዚህ መልኩ ሰው ልጅ ሊኖር የሚችለው? በመጀመሪያ ሰው መሆን ይቀድማል። ሰውነት ይቀድማል። ለሰው ስታዝኑ ሰው ስትሆኑ ነው የሰው ህመም የሚገባችሁ። አውሬውስ ስለሆናችሁ ለነገሩ እናንተ አይፈረደባችሁም። ስለዚህ እንደዚህ አይነቱን ተግባር ሁላችንም ልናወግዝና ልንቃወም ይገባል እላለሁ። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ አመንታ ኮ ኤራ ሩሙማ ኮቱና ጫላ ከንጀተኔ ሰደምተኔ የቴዳቹ ነው። ዛሬ በሃይማኖታችሁ ስለሚገደሉ ሰዎች አጠገባችሁ ስለሚሞቱ ኦርቶዶክሳውያን ነገ ለእናንተ የሚቀር መስሏችሁ ነው? ከሃይማኖቴ ይልቅ ብሔሬ ነው የሚበልጥብኝ ያላችሁ ሰዎች የት አላችሁ? ይኸው ማን እንደተገደለ አላቅም፣ የሚል ሊቀ ጳጳስ እኔ ምን እንደምል አላውቅም። እኚህ አባት ግን ሀሳባቸው ምንድን ነው? በአርሲ ለሚሞቱ ኦርቶዶክሳውያን አሁንም ፍትህ። የሁላችሁ የብሔር የምናምን ጉዳይ አይደለም። ኦርቶዶክሳውያንን ከኦሮሚያ ክልል ማጽዳት ነው እየተሰራ ያለው። ኦርቶዶክሳዊ ወንድምህ ነው እየሞተ ያለው። ዛሬም ድረስ ብሔር ምን ምን ምን አትበሉ። ስለ ማህተባችሁ አንድነት ፍጠሩ። መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት በአልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? እንዲያ ካልሆነ ግን ኢትዮጵያውያን ናቸው የሚባሉ ከሆነ እነሱም በአርሲ የሚገኙ ኦርቶዶክሳውያን ጥበቃ ሊደረግላቸው ይባላል። እንግዲህ ይህ ጭፍጨፋና እርድ በኦርቶዶክሳውያን ላይ የተካሄደው ለአንዴ ሳይሆን አመታት ተቆጠሩ። በሃይማኖታቸው ምክንያት በተኙበት ሌሊት ዘራፊዎች፣ ሽፍቶች እየገቡ ያርዷቸዋል፣ ይረሽኗቸዋል። ሲፈልጉም ወስደው እንደ ከፍት በገንዘብ ይደራደሩባቸዋል። ድርድሩም በትንሽ ገንዘብ ሳይሆን በብዙ ሚሊሄኖች ነው። ገንዘቡን ከተቀበሉ በኋላ አንዳንዶችንም ይረሽኗቸዋል። ይህ እየሆነ ያለው በኦርቶዶክሳውያን ላይ ነው። በተለይም በአርሲ ሽርካ አካባቢዎች፣ በደንባባ፣ ጠሬታ፣ ኬላ ጉና እነዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም። አመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው። ህዝቡ እንግዲህ ሕፃናት ሮጠው ማምለጥ ማይችሉ በዳዴ ላይ ያሉ ናቸው የሚታረዱት፣ አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋሌ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው ምናልባትም ለኦርቶዶክሳውያን ያች ምድር ማትገባ ከሆነ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱን ማዳን ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አሊያም ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ካቅማችሁ በላይ ከሆነ መንግስት አካላት ካልሆነ ግን ላትጠብቁት ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ የሚል ህፃን ልጆቻቸው እየታረዱ በሰቆቃ ቀናት ቀናትን ወልደው ወራትን ጸንሰው ዓመታትን ወለዱ፣ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይም መፍትሄ ስጧቸው። መፍትሄ የማሰጡት ሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ከአርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት፣ ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን ለወንድሞቻችሁ ድምፅ በመሆን አጋርነታችሁን አሳዩአቸው። ሰላም ክርስቶስ ከእነርሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የዋቢያ ክንፍ በዛ አካባቢ ስላለ ሰባ ሁለት ሴቶችን በገነት አገኛለሁ ብሎ ለሀጩን የሚያዘረበርብ አንገት ላይ ክር ሲያይ ይህንን አንገት በበጠስኩት የሚለው ጽንፈኛው የዋቢያ ክንፍ ይህም በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖረንም የክርስቶስ ነን፣ ሞተንም የክርስቶስ ነን።